ልላቀቀው አልቻልኩም ያለውን ኃጢያት ለማሸነፍ ምን አድርገን እናውቃለን? ብዙዎቻችን በቁጭት አንጀታችን አድሮ ውስጣችን ተቃጥሎ ምንናገረው ነገር አለን፣ አደለ በቃ ይህን ኃጢያት ማሸነፍ አልቻልኩም፣ መተው አልቻልኩም፣ ምን ባደረግ ይሻለኛል የምንላቸው ነገሮች አሉ። እውነት ግን ይህ አልላቀቅ ያለን ኃጢያት እኛ ስላልታገለን ወይስ ታግለኑ አልሸነፍ ስላለን? ለመላቀቅ ለማሸነፍ አንዳች ነገር አድርገን እናውቃለን? ይህንን ኃጢያት ብዙ ጊዜ ኃጢያቱ ከተፈጠረ ካደረግነው ከፈጸምነው በኋላ ከመቆጨትና ከማዘን ባለፈ አስቀድመን ኃጢያቱን ላለመፈጸም ብዙ ጥረት ስናደርግ አንታይም። እንደውም አንዳንድ ጊዜ ኃጢያቱ ራሱ ሳይፈትነን እኛ በራሳችን ጎትተን ልናመጣው እንችላል ወደ ህይወታችን ማለት ነው። አልላቅቅ ያለን ኃጢአት ለማሸነፍ ያንን ኃጢአት እንድናስብ ያንን ኃጢአት እንድናደርግ ከሚያደርጉን ቦታዎች ራሳችንን አርቀን እናቃለን? ይህንን ኃጢአት የምንሰራው ምን አይነት ቦታ ላይ ሲሆን ነው ምን አይነት ነገር ምን አይነት ሁኔታ ነው ይህን ኃጢያት እንዳስብ የሚያደርገኝ እንድፈልገው የሚያደርገኝ ምን አይነት ነገር ነው ብለን ራሳችንን ጠይቀን ይህን ኃጢያት ወደ ህይወታችን የሚያመጡብንን የሚያነሳሱንን ነገሮች ከህይወታችን ለማራቅ ጥረት አድርገን እናቃለን። ከዛ በኋላ ልክ የዚህ ኃጢያት ፍላጎት ሲመጣብን አይ ዛሬም ይህን ኃጢያት አላረገውም አልሰማም ብለን ተነስተን ጸልየን ሰግደን ተቃውመን እናቃለን። ቅዱስ ያዕቆብ በመልእክቱ ምዕራፍ አምስት ላይ ሴጣንን ጠላት ዲያብሎስን እንቢበሉት ተቃወሙት ከእናንተም ይሸሻል ብሎ ነግሮናል። ይሸሻል እምቢ ካላችሁት ከተቃወማችሁት ብሎናል ተቃውመን እናቃለን እኛ አልፈልግም በቃ ዛሬማ ላለማድረግ ራሴን መታገድ ራሴን ማሸነፍ አለብኝ ብለናል በዝሙት ኃጢያት የሚፈተን ሰው እኮ ሮጦ ሰው መቀላቀል ይችላል አይደለ ሮጦ አምልጦ ሰው መካከል ከገባ በቃ ገባ በሌላም ኃጢያት የሚፈተን ሰው ለዛ ኃጢያት መፍትሄ የሚሆን ነገር ሮጦ ማድረግ ይችላል የሚገርማችሁ ነገር አንድ ሰው በኃጢያት ሊፈተን የሚችለው በጣም ቢበዛ ለሀያ ደቂቃ ነው ይላሉ አባቶቻችን በሆነ ኃጢያት ፐርሲስተንት የምንፈተነው ቢበዛ ለሀያ ደቂቃ ነው እነዛን ሀያ ደቂቃዎች ጥርሳችን ነክሰን ታግሰን ማለፍ ከቻልን እንረሳዋለን፣ ያልፋል። የኃጢአት እንኳን ኃጢአት ረሃብ ራሱ እኮ ይዘነጋል አይደለ? ርቦን ሞርሙሮን ያልፍልናል። ትንሽ ቆይቶ እስኪመጣ ድረስ ማለት ነው። በቃ ልክ ለማ የዛ ኃጢአት ፍላጎት ሲመጣብን፣ አይ አላደርግም፣ ማሸነፍ አለብኝ፣ ዛሬን እንኳን ማምለጥ አለብኝ፣ እስቲ አንድ ቀን እንኳን ኃጢአት ሳልሰራ ልዋል ብለን ታግለን ጸልየን ሰግደን እናውቃለን። ተሳስተን በኃጢአቱ ከወደቀን በኋላ እንኳን ኢሚዲየትሊ ሳንኑል ሳናደር ንስሐ አባታችን አግኝተን ኃጢአታችን ተናዘን ንስሐ ገብተን እናቃለን ቆርበን እናቃለን። ነው ወይስ በቃ ከሰራሁት አይቀርስ አንድ ላይ ሰብሰብ ባድርጌ ለአባቴ ነግራቸዋለሁ ብለን ሌላ ኃጢአት እንጨምርበታለን። ወዲያው ወዲያው ንስሐ መግባት በራሱ እኮ የመጋደያ አንድ መንገድ ነው። የመዋጊያ አንድ መንገድ ነው። ጠላት ዲያብሎስን የማሳፈሪያ አንድ መንገድ ነው። ልክ ቤት ሰራሁበት ልክ አሸነፍኩት ሲል ንስሐ ገብተን እሱ የገነባውን በመናድ እሱን በማሸነፍ ድል የምናደርግበት አንዱ መንገዳችን ንስሐን ኃጢአት ከሰራን በኋላ ቶሎ ንስሓ መግባት በራሱ አንድ የመዋጊያ መንገድ ነው። መቁረብ በራሱ አንድ የመዋጊያ መንገድ ነው ማለት ነው። አንድ ሰው ቶሎ ቶሎ ሲቆርብ፣ ቶሎ ቶሎ ንስሓ ሲገባ፣ ቶሎ ቶሎ ንስሓ አባቱን እያገኘ ሲመከር፣ ሲጸልይ፣ ያን ኃጢአት ላለማድረግ ሲታገል ኃጢአቱን ለማሸነፍ እድል ያገኛል ማለት ነው። አለበለዚያ ግን አለበለዚያ ግን ሁልጊዜ ኃጢአቱ ይመጣል፣ ዝም ብለን እናደርገዋለን፣ አንታገለውም። ከዛ በኋላ ግን ለምን ይሄን ኃጢአት አደረኩ እያለን እንቆጫለን። እንደዚህ እያደረገን ኃጢአቱን ማሸነፍ አንችልም። ኃጢያትን ማሸነፍ ትግል ይፈልጋል። ቅዱስ ጳውሎስ በብራያ መልእክቱ ላይ ገና ደምን እስከ ማፍሰስ ከኃጢያት ጋር አልተጋደላችሁም ነው ያለ። ገና ደማችሁ እስኪፈስ እምቢ አላላችሁም፣ አልተቃወማችሁም። ደማችሁ እስኪፈስ ድረስ መታገል አለባችሁ ብሎ አስተምሮ ነው። ዘይ ቀለል አድርገን እንዳንነው፣ ኃጢያትን መታገል ማሸነፍ ያስፈልጋል። እግዚአብሔር አምላክ በኃጢያት መውደቃችንን ብቻ አይደለም ለአለመውደቅ መታገላችንንም ይመለከታል። ሞክራለች እኮ ታግላለች፣ ጥራለች፣ አልሳካላት ብሎ ነው። ለአለማድረግ እኮ ሞክሯል፣ ተሸንፎ ነው። ታግሎ መሸነፍና ጭራሽ አለመታገል አንድ አይነት አይደለም ታግሎ ተሸንፎ የወደቀ ክርስቲያንና ምንም ሳይታገል የወደቀ ክርስቲያን አንድ አይነት አይደለም፣ እኩል አይደለም። እግዚአብሔር አምላክ ትግላችን ይመለከታል። ዋጋ አለው፣ መታገል በራሱ ዋጋ አለው። እምንነጻው እምንጋድለው እኮ በትግላችን ነው። ወደ እግዚአብሔር የምንቀርበው እኮ በትግላችን ነው። ኃጢያትን ዝም ብለን ብንቀበለው ያጠፋናል። እየታገልን ብንወርቅ ብንሸነፍ ግን ጥሩ ነው፣ ታግለናል። መታገላችን ዋጋ ያስገኛል በእግዚአብሔር ዘንድ ማለት ነው። ቅዱስ ዮሐንስ አፈ ወርቅ ብዙ ጠባሳ ያለበት ብዙ የሚዋጋ ሰው ነው አይደል? ጦር ሜዳ ሄዶ የሚዋጋ ብዙ ትግል የሚታገል ሰው ነው፣ ጠባሳ ያለበት። ዝም ብሎ የሚቀመጡ ጠባሳ ያለበት ብዙ የኃጢአት ጠባሳ ካለባችሁ፣ ጠባሳ ማለት ቆስሎ የዳነ ቁስል ነው አይደል? ድኖ አሉ ቁስ ነው። ጠባሳ ካለባችሁ ብዙ ታጋዮች ናቸው ማለት ነው። ስለዚህ ወድቆ አለመቅረት፣ ላለመውደቅ መታገል፣ ይሄ ክርስቲያናዊ ጠባያችን ነው። ወድቆ መቅረትና በዛ ተስፋ ቁርጦ ራስን ለጠላት ዲያብሎስ አሰራር አሳልፎ መስጠት ግን ክርስቲያናዊ አይደለም ዲያብሎሳዊ ወድቆ መቅረት የሰው ጠባይ ነው የክርስቲያን ጠባይ ነው ማነው? ወድቆ መቅረት የጠላት ዲያብሎስ ጠባይ ነው። ከወደቁበት መነሳት ደግሞ የክርስቲያን የሰው ልጅ ጠባይ ነው ማለት ነው። ስለዚህ ኃጢአቱ እንዳይሰረቅ ቀድመን መታገል አለብን ተሳስተን ከሰራ ነው አቅቶን ከሰራ ነው ደግሞ ከወደቅንበት ቶሎ ተነስተን እንደገና የንጽናኔ ዎትን ለመኖር መታገል መልመድ ይኖርብናል። ማለት ነው እግዚአብሔር አምላክ የልቦናችንን ደጅ